ሰላም ጤና ስጥልኝ የተከበራችሁ የዩቱብ ቻናል የቤተሰቦች በሰዓቱ የተሰሙ ሶስት ሰበር አጫጭር መረጃዎችን ይዤ ቀርቤ ያለው። በመጀመሪያ መረጃችን ክቡራን አድማጮች። እስራኤል ከወራት በኋላ በቤሩት በፈጸመችው አዲስ ጥቃት ከፍተኛ የሂዝቦላ ባለስልጣንን መግደሏ ማስታወቋ በእርግጥ ምን እየተፈጠረ ነው? በዝርዝሩ ታደምጣላችሁ። በሌላኛው መረጃችን የሲንጋፖሩ ጠቅላይ ሚኒስትር የጂ20 ስብሰባ መጠናቀቁን ተከትሎ አዲስ አበባ መግባታቸው መገለጹ ማስከተል ኢትዮጵያ ከአባይ ወንዝ ከፍተኛ መጠን ያለው ውሃ እየለቀቀች ነው ስትል ግብፅ ስሞታ ማቅረቧ ተሰምቷል። በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ እንዲደርሶ የዩቱብ ቻናልን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተል። ክቡራን አድማጮች በቅድሚያም ኢትዮጵያ ከአባይ ወንዝ ከፍተኛ መጠን ያለው ውሃ እየለቀቀች ነው ስትል ግብፅ ስሞታ አቀረበች የግብፅ የውሃና ሀብት መስኖ ሚኒስትር ባወጣው መግለጫ ኢትዮጵያ ከህዳሴ ግድብ ላይ ከፍተኛና ያልተቀናጀ ውሃ መልቀቋን ገልጾ በዚህም በታችኛው ተፋስ ላይ ከዚህ ቀደም ታይቶ የማይታወቅ ጅረት ማስከተሉን አስረድቷል ሚኒስትሩ እንዳለው ሴፕቴምበር 10 ሚኒስትሩ እንዳለው ሴፕቴምበር 10 ቀን የተለቀቀው የውሃ መጠን 485 ሚሊዮን ሜትሪ ኪዩቢክ ውሃ የነበረም ሲሆን ሴፕቴምበር 27 ቀን የተለቀቀው ውሃ መጠን 780 ሚሊዮን ደርሷል በህዳሴ ግድብ ላይ የሪሞት ሴንጊንግ ጥናት ማድረጉን ያስታወቀው ሚኒስትሩ በዚህም አንድ ሜትር የሚሆን ውሃ መለቀቁን ገልጾ ይህ ከተፈጥሯዊ የአባይ ወንዝ የውሃ ፍሰት ወደ ሁለት ቢሊዮን ሜትሪክ ኪዩቢክ የሚሆን ተጨማሪ ውሃ መለቀቁን እንደሚያመላክት ማስረድቷል። መግለጫው ሲቀጥልም በአባይ ወንዝ ፍሰት ላይ ግልጽነትና ተከታታይነት ያለው ቁጥጥር እንዲደረግና ኢትዮጵያ በተናጠልና በህገወጥ መንገድ የምታደርገውን የውሃ አስተዳደር አደጋ እንደሚያስከትል ማሳሰቡን አውስቷል። ከዚህ ቀደም በግድብ ውሃ ፍሰት ላይ ተለዋዋጭ እርምጃ መውሰዷን ያስታወቀው መግለጫ በዚህ ወር ደግሞ ማለትም ከኖቬምበር 1 እስከ 20 ከፍተኛ መጠን ያለው ውሃ እንደለቀቀች አስረድቷል። በተጠቀሱት ቀናት ውስጥ የለቀቀችው የውሃ መጠን በቀን በአማካይ 180 ሚሊዮን ኪቢክ ሜትር መሆኑን ገልጾ በዚህ ወቅት ከዚህ ቀደም የሚለቀቀው ውሃ መቶ ሚሊዮን እንደነበረም ጠቅሷል። ይህ ከመደበኛው የውሃ ፍሰት በ80 ፐርሰንት የጨመረ ሆኖ መገኘቱን ያስታወቀው ሚኒስትሩ እነዚህ ተደጋጋሚ እርምጃዎች በኢትዮጵያ ግድብ አሰራር ቴክኒካዊና ሳይንሳዊ ቁጥጥር አለመኖሩን ያሳያል ብሏል። ይህ በእንዲህ እንዳለ አንድ የግብፅ ውሃ ሀብት ሚኒስትር ከፍተኛ ባለስልጣን አልማናስ ለተሰኘ ጋዜጣ በሰጡት መግለጫ መንግስት እንዲህ አይነት ሁኔታዎች ይከሰታሉ ብሎ በመስጋት የቶሽካን አቅም ሲገነባ መቆየቱን አስረድተዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ባለስልጣን ግብፅ የሳተላይት ምስሎች እና የሃይድሮሎጂ ሞዴሎችን በመጠቀም በግድቡ ላይ ከፍተኛ ክትትል እያደረገች መሆኑን ገልጸው ይህ ደግሞ በግድቡ ላይ ያለውን ለውጥ ተረድታ በፍጥነት ግብረ ምላሽ እንድትሰጥ እንዳስቻላት አስታውቋል። ከአባይ ወንዝ ከፍተኛ መጠን ያለው ውሃ በሚለቀቅበትም ወቅት ወደ አስዋን ግድብ ከመድረሱ በፊት በቶሽካ ውሃ ማሳለፊያ በኩል እንደሚያልፍ የጠቀሱት ባለስልጣኑ በዚህ የተነሳ ቶሽካን ማጠናከር ማስፈለጉንም አስረድተዋል። ወደሚቀጥለው መረጃችን ሳልፍ የእስራኤል ጦር በሊባኖስ ዋና ከተማ ቤሩት ደቡባዊ ዳርቻ ላይ በፈጸመው ጥቃት የሂዝቦላ ከፍተኛ ባለስልጣንን ገደልኳለች። የተገደለው ባለስልጣን የሂዝቦላ ዋና የታማዦር ሹም ሃይታም አሊ አልታባይ መሆናቸውን የተገለጸ ሲሆን ቡድኑ በተለያዩ ከፍተኛ የስልጣን እርከኖች ላይ ሲያገለግሉ የነበሩ ናቸው ተብሏል። የሊባኖስ ጤና ሚኒስትር ባዲህ ዲስትሪክት ምሪያ ህንፃ ላይ በተፈጸመ ጥቃት በትንሹ አምስት ሰዎች መገደላቸውና 28 ሰዎች መቁሰላቸውን አስታውቋል። ሂዝቦላ የታታባይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በዱባይ ቤሩት ጥቃት ሲፈጽም ይህ የመጀመሪያው ነው። ባለፈው ህዳር በዩናይትድ ስቴትስ እና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሂዝቦላ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አጠናክራ አቀጥላለች። የእስራኤል ባለሥልጣናት ሂዝቦላ ወታደራዊ አቅሙን ዳግም ለማጠናከር እየሞከረ ነው በማለትም ይከሳሉ። አክለውም የጦር መሳሪያ ወደ ሊባኖስ እያስገባ እና በሮኬቶችና ሚሳይሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቀስ ይችላል የሚል ስጋት መኖሩንም ይገልጻሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከጥቃቱ በኋላ በሰጡት መግለጫ በእኔ መሪነት የእስራኤል መንግስት ሂዝቦላ አቅሙን መልሶ እንዲያጠናክር፣ በእስራኤል መንግስት ላይ ስጋት እንዲፈጥር አንፈቅድም ብሏል። የሊባኖስ መንግሥት ሂዝቦላ ትጥቅ ለማስፈታት የገባውን ግዴታ ይፈጽማል ብለው እንደሚጠብቁም ተናግረዋል። የሊባኖሱ ፕሬዝዳንት ጆሴፍ እውን በደቡብ ሊባኖስ ቢያንስ አምስት ቦታዎችን በቁጥጥሯ ስር አድርጋ የምትገኘው እስራኤል የምትፈጽመው ጥቃት እንድታቁምና ከአገሪቱ ለቃ እንድትወጣ የዓለም አቀፉ ማህበረሰብ ጫና እንዲያደርግም አሳስቧል። የእስራኤል ድርጊት ለ13 ወራት ግጭት ያስቆመውን ስምምነት የጣሰ ነው ሲሉም ኮንነዋል። የሊባኖስ መንግሥት ሂዝቦላ ትጥቅ ለማስፈታት ቃል ገብቷል። ነገር ግን ቡድኑ እስራኤል ጥቃቷን ሳታቆም ከሊባኖስ ሙሉ በሙሉ ለቃ ሳትወጣና ሊባኖሳውያን እስረኞችን ሳትለቅ ስለ ትጥቅ መፍታት እንደማይወያይም አስታውቋል። ስማቸው እንዳይጠቀስ የፈለጉት አንድ የምዕራባውያን አገር ዲፕሎማት ለቢሲ እንደተናገሩት የሊባኖስ ባለስልጣን በትራምፕ አስተዳደር ግፊት እየደረሰባቸው ነው ብሏል። ዩናይትድ ስቴትስና ዩናይትድ ኪንግደም እንደ አሸባሪ ድርጅት በሚቆጥሩት ሂዝቦላ ላይ እየታየ ያለው አዝጋሚ ለውጥ የትራምፕን አስተዳደር ትዕግስት እያሟጠጠ መሆኑን ዲፕሎማቱ ጠቅሷል። በእስራኤልና በሂዝቦላ መካከል በድጋሚ ግጭት የቀሰቀሰው ሐማስ መስከረም 26 2016 ዓ ም የፈጸመውን ጥቃት ተከትሎ አማጺ ቡድኑ ወደ እስራኤል ሮኬቶችን ማስወንጨፍ በመጀመሩ ነው። ሂዝቦላ ከጥቃቱ በኋላ በጋዛ ከሚገኙ ፍልስጤማውያን ጎን መቆሟንም ተናግሯል። በእስራኤልና በሂዝቦላ መካከል በድጋሚ ግጭት የተቀሰቀሰው ሐማስ መስከረም 26 2016 ዓ ም የፈጸመውን ጥቃት ተከትሎ አማጺ ቡድኑ ወደ እስራኤል ሮኬቶችን ማስወንጨፍ በመጀመሩ ነው። ሂዝቦላ ከጥቃቱ በኋላ በጋዛ ከሚገኙ ፊሊስጢማውያን ጎን መቆሙንም ተናግሯል። ከዚያም ወዲህ እስራኤል በአገሪቱ በፈጸመችው መጠነ ሰፊ ጥቃት ሰላማዊ ሰዎችን ጨምሮ 4000 የሚጠጉ ሰዎችን መግደላቸውና 1.2 ሚሊዮን በላይ ነዋሪዎች መፈናቀላቸውን የሊባኖስ ባለሥልጣናት ተናግሯል። እስራኤል በበኩሏ በጦርነቱ ከ80 በላይ ወታደሮቿና 47 ንጹሃን ዜጎቿ መገደላቸውን ማስታውቃለች። የአሜሪካ መንግስት በታታባይ ላይ እንደ አውሮፓውያን አቆጣጠር በ2016 ማዕቀብ ጥሎ በአሸባሪነት ፈርጇቸዋል። ስለ ግለሰቡ መረጃ ለሚሰጠው ማንኛውም ግለሰብ የአምስት ሚሊዮን ዶላር ሽልማት አቅርቦም ነበር። አሜሪካ ታታባይ በአንድ ወቅት በሱሪያና በየመን የቡድን ልዩ ኃይል ላይ ሲያዙ የነበሩና የሂዝቦላ ቁልፍ ወታደራዊ መሪ መሆናቸውን ገልጾ በእነዚህ አገራት ያከናወኗቸው ተግባራት ሂዝቦላ ቀጠናውን ለማመስ የሚያደርገውን እንቅስቃሴ አካል ናቸው ብላም ነበር። ዘገባው የቢሲ ነው። ወደሚቀጥለው ሌላኛው መርጃችን ሳልፍ፣ የሲንጋፖር ጠቅላይ ሚኒስትርና የገንዘብ ሚኒስትር ላውረንስ ዋንግ በደቡብ አፍሪካ የተካሄደው የጂ20 ጉባኤ ከተካፈሉ በኋላ ለይፋዊ የሥራ ጉብኝት አዲስ አበባ ገብቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሎረንስ ዋንግ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ በማህበረሰብ ገጻቸው ገጻቸው ይህ ጉብኝት የሁለቱ ሀገራት አጋርነትን ለማጠናከር ወሳኝ እርምጃ ሲሆን፣ ተጨማሪ አዳዲስ የትብብር እድሎችን ለማደስም ትልቅ ፋይዳ ይኖረዋል ሲሉም አስፍረዋል። ወንግ ጠቅላይ ሚኒስትር ከሆኑበት ከግንቦት 2016 ጀምሮ ወዲህ የአፍሪካ ህብረት አባል አገራት ወደ ሆኑት ደቡብ አፍሪካና ኢትዮጵያ ጉብኝት ሲያደርጉ የመጀመሪያቸው እንደሆነም መረጃው ጠቁሟል። ተከበራችሁ፣ የዩቱብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ። ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸርንቆይ።